ሰላም ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው የጣና ፈርጥ ዝግጅታችን ጀምረናል። እንግዲህ የጣና ፈርጥ ዝግጅታችን የባህር ዳር ከተማ አስተዳደር ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ በየሳምንቱ የሚያደርስላችሁ ፕሮግራም ነው። በዛሬው የጣና ፈርጥ ዝግጅታችን የባህር ዳር ከተማ አስተዳደር የውሃና ፍሳሽ አገልግሎት እንቅስቃሴ እንቃኛለን። በየቤታችን የሚደርሰውን ውሃ እንዴት ነው እያሰራጨ ያለው ሚለውን እናያለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ወይዘሮ የካባ በባህር ዳር ከተማ የጎርደማ ገብርኤል አዲስ ዓለም ቀበሌ ነዋሪ ሲሆኑ ከዚህ በፊት የውሃ ክፍያቸውን በወቅቱ ባለመክፈላቸው ለአላስፈላጊ ወጪ ተዳርገው እንደነበር ያስታውሳሉ። አሁን ግን በወቅቱ ለመክፈል በመምጣታቸው ያለ ቅጣት፣ ያለ እንግልት ከፍለዋል። በቤታቸው በቧንቧ የሚመጣውን ውሃ ከዚህ በፊቱ የተሻለ አቅርቦት መኖሩን ይናገራሉ። አምነው ዘንድሮ ተመስገኑ

እነ አቶ በላይም የውሃ ክፍያውን ሳይጉላሉና ሳይንገላቱ በዲጂታል አገልግሎት ክፍያቸውን ከፍለው በጊዜ ወደ ስራቸው ለመመለስ ችለዋል። አጋጣሚ የመጣሁት የውሃ ልከፍል ነው። የሰርቪስ አሰጣጣቸው ውሃን በተመለከተ አሁን ከበፊቱ ለውጥ አለ፣ የተሻለ ለውጥ አለ። ሲስተሙም አሪፍ ነው። የአከፋፈል ሂደቱን ጥሩ ነው። በፊት እንደዚህ አልነበረም። እዲህ አሁን ላይ እኮ ቀጥታ ንባቡን አንጥተሽ ሳትመላለሽ ከፍለሽ ነው የምትሄጂው። እዚ ላይ ታሳያለሽ፣ ሪዲንግ ይገባል ቀጥታ ከፍተሽ ነው ተጆ በፊት እኮ ተመላልተሽ ነው ጉዳይ የምታስወጽ ነውና፣ ኦንላይን መክፈል ምንም አታወዳድር፣ ይሁን ግንኙነትም የለውም። አሁን የተሻለ ነው። ውሃም አሁን አራት አካባቢ የተሻለ ፍሰት ነው ያለው። በፊት የምኖርበት አካባቢ አከባቢ ፍራታ ነበር። በጣም ውሃ እጥረት ነበር። እነሱ ለማድረስ እጥረት ያደርጋሉ ግን ውሃ ማግኘት አልተቻለም ነበር። ከእርሰ ምድር ላይ ውሃ አልነበረም። አሁን የተሻለ ለውጥ አለ። ጥሩ ነገር ነው ያለው። ወደ 20489 አካባቢ ይደርሳል። ፊት በእጃችን ነው የምንሰራ የነበረ በቃ ሁላችንም አንገታችን ደፍተን ነበር የምንሰራ የነበረ። አሁን ግን ፈጣንና ቀልጣፋ ደንበኛውን ምላሽ የሚሰጥ በጥሩ ሁኔታ የሲስተ በመምጣቱ እኔ በጣም ደስ ይለኛል። ምክንያቱም ምንድን ነው አንድ ሰው መጥቶ ቀጥታ በተገቢ ሁኔ ተሰናግዶ ይሄዳል እና የመጉላላት ምን ማለት እንትን አይታይም። ምንም ሰራተኛውን እንዳጠቃላይ ቀን ቢሆንም በዚህ በቅነቱን ጭምር ከሲስተሙ ጋር ደግሞ ሲስተሙ በጣም የበለጠ እንዲያግዘን አድርጎን። አሁን እዚህ በፊት ኮምፒውተር ምናምን ነገር አይተን አናውቅ፣ ግን ሲስተም አሁን እኔ በጣም ነው ደስ ያለ። ይሄ ብቻ ሳይሆን ደግሞ ለመስሪያ ቤቱም ራሱ እገዛ ነው። አንድ ደንበኛ ሲመጣ ግዴታውን አውቆ በግዴታው መሰረት የሚሰናገል እሱ ሆነ እያለ ሌላ ደግሞ አሁን ለምሳሌ ሂሳብ ራሱ ለመክፈል በዚህ ኦንላይን በመሆኑ በጣም ቆንጆ ነው ሆነልኝ። አንድ ደንበኛ ሲመጣ ክፍያውን አይተን በትክክል አሁን እንደመጣ ስንት እንዳለበት እስከ መቼ እንደሆነ ከመቼ እንደገባ ሁሉ ማወቅ የምንችለው በሲስተሙ ነው እና ይህ ሲስተም በጣም አጋዥና ገንቢም ነው ጠቃሚም ነው ለደንበኛውም የሚጠቅም ነው ብዬ ወስኜ፣ እንደኔ እንደራሴ እምነት ማለት ነው። በጣም ጥሩ የቢል እንግዲህ፣ ተቋሙ የሚተዳደረው በራሱ ገቢ ነው። የመንግስት በጀት አይመደብለትም። ስለዚህ ውሃ ሽጦ የሚያገኘውን ገቢ ነው እንደገና ተመሳሳይ ውሃ ለማለማት የሚጠቀምበትና በተለይ ከዚህ ከአከፋፈል ጋር በተያያዘ ከዚህ በፊት የነበረው አከፋፈል ሁሉም ሰው ቢሮ ላይ ሂዶ ነበር የሚከፍልበት። ቅርንጫፎቻችን ላይ አራት ቅርንጫፎች አሉ። እዛ ላይ በወረፋ የሚከፈልበት ነው የነበረው። አሁን ሙሉ ለሙሉ እሱን ወደ ባንኮች ባንክ ላይ እና ሰው በሞባይሉ እንዲከፍል እነዚህ አይነት አማራጮችን ፈጥረናል። ለምሳሌ በሞባይል ቤቱ ቁጭ ብሎ በሲቢኢ ብር መጠቀም ይቻላል መጠቀም መክፈል ይቻላል። በቴሌ ብርም መክፈል ይቻላል። አሁን በቅርቡ ደግሞ ሳፋሪኮም በተመሳሳይ ተጠቅመን ሰው ቤቱ ለውሃ ክፍያ ብሎ ትራንስፖርት ውጭ ሳይወጣ ቤቱ የሚከፍልበትን አሰራር እየፈጠርን ያለ ነው። በአብዛኛው የምንለው ማህበረሰብ ግን ባንክ ላይ እየሄደ የሚከፍልበት አሰራር አለ። ከዛ ውጭ የተቸገሩ እንኳሉ ቅርንጫፍ ላይ ቅድም ባያችሁት በተመሳሳይ ቅርንጫፎች ላይም እየተገለገሉ ነው። ደንበኛውም በተመሳሳይ መልክ ብዙ ባንኮች ላይ ነው አብረን እየሰራን ያለ። ኦልሞስት ከስምንት ባንኮች ጋር አብረን እንሰራለን። ስምንት ባንኮች ላይ የተለያየ ቦታ በአቅራቢያ ባለ ባንክ ላይ ሂዶ መክፈል ይችላል። እንደዚህ ደግሞ የተሻለ ስማርት ስልኮች ያለው ደግሞ ቤቱም ሆኖ መክፈል ስለሚችል በከፍተኛ ሁኔታ እኛ ጋር ያለውን መጨናነቅም ቀንሰናል። ማህበረሰባችን ለትራንስፖርት የሚያወጣው ነው ወጪ በከፍተኛ ሁኔታ የቀነሰ ሲስተም ነው ያለን። ከቢል ውጭም ሌሎችም ሲስተም ውስጥ ዘመናዊ ሆነዋል። አሁን ውሃ አገልግሎት የሚጠቀምባቸው የፋይናንስ፣ የሰው ኃይል አስተዳደር፣ የንብረት አስተዳደር ከዚህ ከውሃ ምርት ጋር እና በተለይ መረጃዎች ከመረጃ ጋር የተያዙ ለሪፖርቲንግ የሚያገለግሉ ጭምር ኦንላይን ማንኛውም አካል ላይ ሆነን አዲስ አበባ ሆኜ የኛ ውሃ አገልግሎት ላይ የሚሰራውን ስራ ማየት የምንችልበት ዌብ ቤዝድ የሆነ ኦንላይን ሲስተም ደቨሎፕ ተደርጓል። እሱም በሀገር አቀፍ ደረጃ የለማ ነው፣ በቅርብ ነው ተግባራዊ የተደረግ ነው። ይሄ በከፍተኛ ሁኔታ የውሃ አገልግሎትን የመፈጸመ አቅም ያሳድገዋል። ማህበረሰባችን ላይም በተመሳሳይ መልክ የነበሩትን መጉላሎቶች በእጅጉ የቀነሰ የባህርዳር ባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት እናቶ በላይና ወይዘሮ የካባ እንዲሁም ከባህር ዳር ከተማ ውሃ ተጠቃሚዎች በሚሰበሰበው ገቢ ፕሮጀክቶችንም በማፈላለግ አዲስ ጉድጓድ ይቆፍራል፣ ነባሮችን ያሻሽላል፣ ማስፋፊያዎችን ይሰራል። ያለው ቦታ ባህር ዳር ቀበሌ አስራ አንድ ጨረጨራ ይባላል። ጎጡ እና ይሄ አካባቢ ስድስት ጉድጓዶች መጥቶ እዚህ ሪዘርቨር ላይ ይገባሉ። ከሪዘርቨሩ ይመጡና ወደዚህ ወደ ፓምፕ ስቴሽኑ ይገባሉ። ከዲያስፖራ ከታንከሩ ወደዚህ ይገቡና እነዚህ ዲያስፖራ አራት ፓናል ሞተሮች አሉት። ዲያስፖራ ሶስት ሞተሮች አሉት። እነዚህን ሶስቱ የዲያስፖራ የዲያስፖራ ሶስቱ ይሰራን አንዱ ያርፋን። ዲያስፖራ ዲስማ ዲስዋማ ዲያስፖራ ቁጥር አንድ ማለት ነው። ይህ ደግሞ ዲያስፖራ ቁጥር ሁለት ማለት ነው። ዲያስፖራ ቁጥር ሁለት ማለት ይኸው፣ እዚህም ዲያስፖራ ቁጥር ሁለት ብሎ ተጽፏል። እዚህም ዲያስፖራ እዚህ ጋር ዲያስፖራ ቁጥር ሶስት ነው። እነዚህ ፓናል ቦርዶች ናቸው። እዚህ ፓናል ቦርዱ እንትኑ ኦን ኦፍ አለው። እዚህ ስናስነሳው ነው። እዚህ ጋር ፓምፑን አስነስቶ ወደ እንትን እያላከልን የሚገኘው አሁን መብራት ስለጠፋ ሲስተም ስለታሽ አስነሳቸው ውሃ ይገፉ ነበር፣ ወደ ከተማ ወደ፣ አሁን እነዚህ ወደ ዲያስፖራ ሪዘርቨር ምን ይገፉልን የነበረ። ግን አጋጣሚ መብራት ስለጠፋ መግፋት አልቻልም። መብራት አሁን አሁን እየደረሰ አይደለም። አሁን እነዚህ ታንከር መስሎ የሚታዩት ምንድናቸው? እንትን ገብርኤል ዲያስፖራ ውኃ መስመር ላይ አጋጣሚ ቢፈነዳና ወደ ፓምፑ መጡ፣ ፓምፑን እንዳያለብሰው ውሃ እንዳይወጣው እዛ ጋር መጥቶ እዛ እንዲቀመጡ ነው እነዚህ የተቀመጡት። ስራቸው ውሃ መጥቶ ታንከሩን ትምዳይ ለሆነ ይህን ሞተሮች ውሃ እንዳያለብሳቸው እንዳያፍናቸው እንግዲህ ወደ ገብርኤል እና ዲያስፖራ ዶ መቶ ሀምሳ ሺህ አካባቢ ህዝብ ይመግባን ተብሎ ነው የሚታሰበው። እና ያው እንግዲህ ይህ ከተሰራ ወዲህ 11 ብዙም ውሃ ችግር የለም እንደዚህ አልፎ አልፎ የመብራት መቆራረጥ ከሌለ በስተቀር ያው 11 ውሃ ችግር ብዙም የለም። አሁን በዚህ ባለው እነዚህ ታንኮች ከተሰሩ በኋላ የሆነ ብልሽት ነበር የሆነ ጊዜ ብልሽት ነበር ተጠግነዋል። ሰላም ነው። አሁን ውሃ እየደረሰ ነው ያለ። ያው የመብራት መቆራረጥ አልፎ አልፎ ቢኖርም እንጂ ሌላ እንጂ የሚገጥመን ችግር የለም። ብዙም የሚያጋጥም ችግር የለም። እነዚህ ሞተሮች እንግዲህ ከጨረጨራ የውሃ ማሰራጫ ጣቢያ እየገፉ ወደ ዲያስፖራ እና ወደ ገብርኤል ሰፈር ወዳሉ ታንከሮች ይገቡና በየቤታችን ቧንቧሃችን ከፍተን የምንጠቀምበትን ንጹህ የመጠጥ ውሃ አገልግሎት የሚያደርሱልን ሞተሮች ናቸው ማለት ነው። ዲያስፖራ ኤስ 03 ይላል። ለዚህ አካባቢ ማህበረሰብ እንግዲህ ይህ ጄኔሬተር በቀጥታ ውሃውን ይዞ ይጓዛል ማለት ነው። የጨረጨራ የውሃ ማሰራጫ ጣቢያ እንግዲህ ከ150ሺህ ህዝብ በላይ ተደራሽ ያደርጋል ማለት ነው። የባህር ዳር ከተማ ውሃና ፍሳሽ አገልግሎት ድርጅት እንግዲህ በዋናነት ሁለት ስራዎችን ነው የሚሰራ፣ የባህር ዳር ከተማን የንጹህ መጠጥ ውሃ አቅርቦትና እንደዚሁም ደግሞ የፍሳሽ ቆሻሻ አወጋገር ላይ ነው በብዛት የሚሰራው። ከእነዚህ ከሁለቱ እንግዲህ ትልቁን ስራ ይዘን እየሰራን ያለ ነው የመጠጥ ውሃ አቅርቦት። እንደ ባህር ዳር ከተማ አስተዳደር በዘንድሮ አመት ላይ ወደ 35 የሚደርሱ የውሃ ተቋማት አሉ። ከነዚህ ውስጥ 32ቱ ጥልቅ ጉድጓዶች ናቸው፣ በተለያዩ የከተማ አካባቢዎች ላይ የተቆፈሩ። ሌላ ደግሞ ሶስት ምንጮች አሉ። ሶስት ምንጮቹ ከዚህ ከከተማ በጣም ይርቃሉ። ባህርዳር ዙሪያ ወረዳ ላይ የሚገኙ ናቸው። ጠቅላላ ከሰላሳ አምስቱ የውሃ ተቋሞቻችን ላይ በየቀኑ ባለሙያዎችን መድበን 24 ሰዓት እየሰራን ለባህርዳር ከተማ በቀን በአማካኝ ወደ ስልሳ ሺህ ሜትር ኪዩድ ውሃ እናመርታለን፣ እናሰራጫለን ማለት ነው እና በዘንድሮ አመት ላይም ባለፉት እንግዲህ ባሳለፍናቸው ጊዜያቶች ላይ ከፍተኛ የሆነ እንግዲህ የውሃን ምርት ለመጨመር ጥረቶች ተደርገዋል። በተለይ እነዚህ 35 የምንላቸው ተቋማት በየአመቱ አገልግሎቱ እየጨመረ የሰራቸው ስራዎች ናቸው። በዘንድሮ አመት ላይ ወደ ስድስት የሚደርሱ ጉድጓዶችን እያስቆፈርን ነው። የተወሰኑ ሁለት ጉድጓዶች ሙሉ ለሙሉ አልቀው አገልግሎት እየሰጡ ናቸው ያሉት። ቀሪዎቹ ጉድጓዶች ደግሞ አገልግሎት ለመስጠት የዋና መስመር ዝርጋታ እየተዘረጋላቸው ነው። ስለዚህ ጠቅላላ ወደ ስድስት የሚደርሱ የውሃ ተቋማትን የባህር ዳር ከተማ ውሃ እና ፍሳሽ አገልግሎት በራሱ በጀት ማለት ነው፣ ከ200 ሚሊዮን ብር በላይ በጀት በመመደብ ወደ የነዚህን ግንባታዎችን በአብዛኛው በራስ አቅም፣ ለምሳሌ ቧንቧዎችን መበየድ መስመር ዝርጋታው በራሳችን አቅም የሚሰራ ነው። ጉድጓድ ማስቆፈሩ ደግሞ በሌሎች ድርጅቶች እያሰራን፣ ያው የውሃ አቅርቦትን ለመጨመር ጥረት እየተደረገ ነው የሚገኘው ስለዚህ ባለፈው 2015 ላይ ሁለት ፕሮጀክቶች አልቀዋል። በተለይ ባህር ዳር ከተማ ላይ እነሱ አንደኛው አባይ ማዶ ላይ ያለው የጃፓን መንግስት እርዳታ የተገነባውን ቅድም ያየ ነው። ከዛ ውጭ ደግሞ በመሀል ከተማ ላይ ከጥቁር ውሃ ምንጭ ተጨማሪ ውሃ መስመር ተዘርግቶ በክልሉ መንግስት በጀት ተመድበውለት የተሰራ ስራ ነው። እነዚህ ሁለቱ ፕሮጀክቶች በማለቃቸው እና ሌላ ተጨማሪ ጉድጓዶችንም እየጨመር በራሳችንም አቅም እየሰራን የባህር ዳር ከተማን የውሃ አቅርቦት ችግሩ ሳይባባስ ውሃ እያሰራጭን እንገኛለን። ታዲያ እነ አቶ በላይ አሁንም የውሃ አቅርቦቱ በቂ ያለመሆኑን ቅሬታቸውን ያቀርባሉ። ሁሉም ቦታ ላይ ውሃ እንዲደርስ፣ በተለይ ይሄኛው ታች የፍራት አካባቢ በጣም ያለጎበዝ ሰፈር የሚባለው አካባቢ ከዛ ነበርኩ። በጣም የውሃ ችግር አለ። አሁንም የእነሱ አካባቢ ትንሽ ጥረት ያለ ይመስለኛል እና ቢገናኝ የተሻለ እንጃውን አካባቢ የውሃ ጥረት የለም። አሁን ጥሩ እያገኘ ነው ውሃ አቅርቦት እና እንግዲህ ፍላጎት ያው ስላልተጣጣመ ከፍተኛ የሆነ የሚባል የውሃ ችግርን ባይኖር በጣም ችግሮቹ ቀንሰዋል። ለምሳሌ ባለፉት ሞልሞስ ከ2015 በፊት የነበሩ ቅሬታዎች በጣም ከባድ ነው የነበሩ ቅሬታዎች ናቸው እና ሰው በፍረቃውም ውሃ የማያገኝበት ሁኔታዎች ነው የነበሩ እና የኃይል ማነስ የውሃ ፕሬዥር ኃይል ካነሰው እና ብዙ ሰው የሚጠቀምበት ከሆነ በተለይ የተወሰኑ ቦታዎች ላይ የማይደርስበት ሁኔታዎች ነበሩ እና እነሱን በስፋት ለመፍታት ጥረት አድርገናል። በተለይ የዳግማዊ ሚኒሊክ ክፍለ ከተማ በከተማ አስተዳደራችን ትልቁን የሕዝብ ቁጥር የያዘው በተስፋትም እየለማ ያለ እና አሁን በፍጥነትም እያደገ ያለ ቦታ ነው እና ያ ያለ ጎብዝ ሰፈር፣ ሌሎችም የሚባሉ ቦታዎች ላይ አሉ። ነገር ግን በስፋት ባደረግነው ጉድጓድ ቁፋሮች ለምሳሌ የ14 ላይ በዘንድሮ ዓመት ላይ ብቻ ሶስት ጉድጓዶች እዛ ቦታ ላይ ተቆፍረዋል። አንደኛው ዱዱ የሚባለው በጣም አዲስ መሬት እየተሰጠበት ያለበት ቦታ ነው። ዱዱ ላይ ጉድጓዶችን እናስቆፍረናል። አሁንም እሱም እንግዲህ መስመር ዝርጋታና የትራንስፎርመር መግጠም እንደገና የኤሌክትሮ ሜካኒካል ስራዎች ይጠይቃል። ጎርዶማ የሚባል አካባቢ አለ። እሱም በተመሳሳይ በጣም በሰፊ ብዙ ህዝብ ያለበት አካባቢ ነው። እሱንም በተመሳሳይ ገጠሮችንም ጨምረ ማለት ነው እዛው አጠገብ ላይ ያለ የገጠርማ አካል አለ። እሱም እሱም ጨምሮ ከፍተኛ የሆነ ውሃ ችግር አለባቸው እና ሌላ አማራጭም ነው ውሃ አቅርቦ ስለሌለ እኛን ያንን የምንሰራው እሱ ላይ በተመሳሳይ ጉድጓድ አልቋል የመስመር ዝርጋታውን አሁን እየሰራ እሱንም ጉድጓድ ከማህበረሰቡ ጋር ሆነን የተለያዩ አጋዥ ድርጅቶችን እያፈላለግን ለማል ያለማ ነው ነው የምንገኘው እንግዲህ ከቻል በዘንድሮ አመት ካልተቻለው የሚቀጥለው አመት ላይ የሚያልቅ ነው። እና አጠቃላይ ርብርቡ በአብዛኛው 14 ላይ ነውና ያው እነዚህ የጠቀሻቸው አካባቢዎች ላይ ምናልባት ለእኔ ምናልባት ከስርጭት ጋር የተያያዙ አንዳንዴም እንግዲህ የመብራት መጥፋት እንደዚህ እንደዚህ የሚያጋጥሙ ችግሮች አሉ። አጠቃላይ ከስርጭታችን ጋር ውሃም እያለን በበቂ መጠን ውሃ መግፋት የማንችልበት ሁኔታዎች አሉ። የመብራት መቆራረጦች አሉ። በእነሱ ምክንያት አንዳንድ የማይደርሳቸው ሰዎች ሊኖሩ ይችላሉ። ዞሮ ዞሮ ግን እያጣራን መፍትሄ እየሰጠን ያለ ነው። ለምሳሌ ኤፍራታ የሚባል አካባቢ ዶናበር፣ በጣም ቅሬታ ያለባቸው ጋጃ መስክ የሚባሉ እዚሁ ቅድም መጠራሽልን አካባቢ ያሉ ናቸው እነዚህ በሙሉ ቅሬታቸው ሙሉ ለሙሉ ተቀርፎ ፎይ ያልንበት ጊዜ ወቅት ነው ያለው፣ እና ያሉትን መረጃዎችን ሰባስበን መስመሮችን በማሻሻል በቀላሉ መንፈታቸው ከንባብ ጋር የተያያዘ ችግር፣ ዞሮ ዞሮ የንባብ ችግሮች በየወሩ ነው እኛ ያለበው አንዳንድ ተቋማት በየወሩ የማያነቡ አገልግሎቶች አሉ፣ የተለያዩ ቦታ ላይ ማለት ነው። በየወሩ መነበቡ የሚጠቅመው ለደንበኛው ስለሆነ ማለት ነው። በታሪፍ አሰላላችን ላይ በየወሩ መነበቡ የሚጠቅመው ደንበኛው ነው። ከተወዘፈ ግን እንደተባለው ቅሬታዎችን ይፈጥራል እና እኛ ጋ ባሉን በየወሩ ቆጣሪ አንባቢዎችን መድበን የምናሰራ። እዚህ ላይ ግን የሚገጥሙ ችግሮች አሉ። አንደኛው ያው ከኛ ከቆጣሪ አንባቢዎች ጋር ያለ በአግባቡ ሁሉም ቤቶች ላይ አለመድረስ ችግር የተደራሽነት ችግሮች አሉ። እነዚህ ጋር የተያያዙትን አንዳንዶቹም ከቁጥር ብዛት ብዙ ቤቶች ላይ ስለሚሄዱ የተሻለ የሰው ኃይል የመጨመር ስራዎችን ሰርተናል። አሁን በተሻለ የሰው ቁመና ነው ያለንም። ከዛ ውጭ ሁለተኛው ከማህበረሰቡ አንጻር የሚነሱ ነገሮች አሉ። ምሳሌ ቤቱ ዝግ ነው፣ ውሻ አለ፣ መግባት አልቻልም፣ ማንበብ አልቻልም ሚል ነገር አለ። በተለይ ከጸጥታ ጋር በተያያዘ እንግዲህ ባሳለፍን ጊዜያት ያሳለፍናቸው የጸጥታ ችግሮችም ያሳደሩት ተጽዕኖ አለ። ስለዚህ ሰው ሲያንቋቋ ቆጣሪ አንባቢ ያለመክፈት ሁኔታዎች አሉ። በዚህ ምክንያት ይወዘፍና በሌላው በእንግዲህ በሁለት ወር ወይም በሶስት ወር ደግሞ ተመልሶ ሲሄድ ለንባብ ምቹ ከሆነ ያነበዋልና የተጠራቀመ ቢል ይመጣል። ሲጠራቀም ሰው ደግሞ ለምን ይሄን ያክል ተጠራቀመ ቢል፣ ለምን በየወሩ አልተነበበልኝ የሚል ቅሬታ አለ እና ይህን መፍታት የምንችለው በጋራ ነው ብዬ ነው የማምነው። አንደኛ ተቋሙ እንደ ተቋም በየወሩ መነበብ አለበት። የቆጣሪ አንባቢዎቻችን የምንሰጣቸው የንባብ መጠን አለ። መጠናቸውን እንገመግማለን። ምን ያክል አነበቡ፣ ምን ያክል አልተነበቡ የሚለውን የማጣራት ስራ እንሰራለን ማለት ነው። በዚህ ጋር የሚገኝባቸው ግድፈቶች ካሉ እርምጃ የወሰድንባቸውም ቆጣሪ አንባቢዎች አሉ። ከቦታቸው የሚያነሳ ናቸው። በተለያየ መልክ እርምጃ የተወሰደባቸው አሉ። ከዛዎች ለማህበረሰባችን የማሳወቅ እሱ ጋም በተመሳሳይ መልክ የማሳወቅ ስራዎችን ይሰራሉ። አሁን በነገራችን ላይ ንባብ ይዞ ደንበኛው መምጣት ይችላል። ብዙ ቆጣሪ አንባቢዎች ከቦታው አይደርሱም ነበር። ባለመድረሳቸው ደንበኛው ንባብ አምቶ እንዳይጉላላ ካልተነበበለትም ከሶስት ከአራት ጊዜ ማወቅ ከፋፍለን እንሰራለታለን ይህ አስተዳደሩ ስራ ማለት ነው፣ እንጂ አጠቃላይ ያለውን ንባብ ያመጣውን ተጠቅመን ብለን አሟጣን አንትን አንልም። ቅሬታ ሲያቀርብ ቅሬታውንን አይተን በሶስት ጊዜ በአራት ጊዜ ያልተነበበውን ማለት ነው የሶስት ወር ካልተነበበ የሶስት ወር በሶስት ከፍለን እንዳይበዛበት ቅሬታ እንዳያነሳ አድርገን እናስተናግደዋለን። አሁን ግን ከሲስተሙ ጋር ተያይዞ ጥሩ ለውጥ አለ። ቅሬታውን እየቀረፍን እያስተካከልን ነው። ነው የክፍያ ፕሮግራም ከአንድ እስከ ሀያ ነው ደንበኞንም ቅስቀሳ እያደረግን አሁን እየተከፈለ ነው ያስከፈልነ ነው። ግን ቅጣት በአብዛኛው ሰው የግንዛቤ ጥረት ይመስለኛል። መብት ብቻ እየጠየቀ ግዴታው ይወጣ። ግዴታው ምንድነው? ወራዊ ክፍያው በወሩ አይከፍልም። ይሄ ትልቁ ችግር ነው። ቅጣትም እየተቀጣ ያለ ሰውም እየተጉላላ ያለ በዚህ ነው። እኛ ደግሞ ምንም ማድረግ አንችልም። በራሳችን ስለምንተዳደር በራሳችን አገልግሎት ስለምንተዳደር ያን ክፍያ ካልተከፈለ ግዴታኛ ደግሞ ማስከፈል መቻል አለብን። አሁን ቆጣሪ ሁሉ እያነሳ ነው። እየዞርና ቆጣሪ እያነሳ ነው። ይህንን የው ግንዛቤ ለመስጠት እኛም ጥረት እያደረግን ነው። የሚያግዘን የምታግዘን ከሆነ በዚህ ብታግዙና በጣም ደስ ይለኛ የሚል ሀሳብ ነው ማቀርብ የውሃ ጥራት መጠበቂያ አንዱ የሆነው የውሃ ላቦራቶሪ ነውና። ተቋሙ ከመዘጋጃ ቤት በ1972 ዓ.ም እራሱን ሲችል ደረጃውን የጠበቀ ላቦራቶሪ አልነበረውም። በቅርቡም ላቦራቶሪውን በማደራጀት ለእናቶ በላይና ለወይዘሮ የካባ እንዲሁም ለባህር ዳር ከተማ የውሃ አገልግሎት ተጠቃሚዎች ጤናማ የሆነ ውሃ ለማቅረብ አግዞታል። እኛም ላብራቶሪውን ተመልክተናል። እንኳን ደህና መጣሽ። ዛሬ የምታየው በአዲስ መልክ ያደራጀነውን የውሃ ጥራት ላብራቶሪ የውሃና ፍሳሽ የውሃ ጥራት ላብራቶሪያችንን ነው። አመሰግናለሁ። በጣም ላብራቶሪዎች በጣም እሺ። ውሃው እንዴት እንደሚጠራ እና እነዚህ መሳሪያዎች ደግሞ ጥቅማቸው ምን እንደሆነ ገለጻውን ይታረግልን። የተለያዩ መሳሪያዎችን በአዲስ መልክ አደራጅተናል ፊዚካል ኬሚካል እና ባክቴሮሎጂካል ቴስት የምናደርግባቸውን መሳሪያዎች እነዚህም ውስጥ ለምሳሌ ይህን መሳሪያ ብንወስድ አውቶክሌቭ ይባላል። ኢኩፕመንታችንን ቴስት ከመስራታችን በፊት እስትራላይዝ የምናደርግበት ነው። ማለትም ከባክቴሪያ ከተለያዩ ነገሮች ነጻ እንዲሆኑ እስትሪል የምናደርግበት ነው። ኢንኩቤተር ይባላል ባክቴሪያ የምናሳድግበት። እሺ ይሄ ደግሞ ኮሎኒ ካውንተር ይባላል። ያሳጣ ባክቴሪዮሎጂካል ቴስት ሰርተን ባክቴሪያዎችን አሳድገን ለማየት ለመቁጠር እንዲመችል ኮሎኒዎቹን ለመቁጠር የባክቴሪያዎቹን። ይህ ደግሞ ስፔክትሮ ፎቶሜትር ይባላል። የተለያዩ ኬሚካል ቴስቶችን ለመስራት ነው የምንጠቀምበት። ጀምራችኋል። በጣም ስራ ሁሉ ይህኛው ማሽን አገልግሎቱ ገላው እስኪ በተግባር ፎቶሜትር 1 መልስ እነዚህም ኬሚካል የተለያዩ ኬሚካል ቴስቶችን እንሰራባታለን ከ 6 ነጥብ 4 እስከ 7 ነጥብ 4 ባለው ሬንጅ ውስጥ መሆን አለበት 725 የመጣ ስለዚህ በስታንዳርድ ውስጥ ነው ማለት ነው እቺ ደግሞ አናለቲካል ባላንስ ወይም ደግሞ ዲጂታል ባላንስ ትባላለች ትንሽ ውየት ያላቸው ትንንሽ ለምሳሌ ሪኤጀንቶችን ኬሚካሎችን እንዲ ላይ የምንሰራባቸውን ነገሮች እነሱን ለመለካት ነው የምንጠቀምበት እንደሆኑ ፊዚካል ፓራሜትሮችን የምንለካባት መሳሪያ ናት። ይሄ ደግሞ ተርቢድቲ ሜትር ትባላለች። እቺ ደግሞ ቲዲኤስ፣ ፒኤች እና ኮንዳክቲቪቲ ማለትም ፊዚካል ቴስት የምንሰራበት የሆኑ ፊዚካል ቴስት ቸክ የምናደርግባት መሳሪያ ነች። እነዚህን እስካሁን ያየናቸውን መሳሪያዎች ባየናቸው መሳሪያዎች የምንሰራውን ፊዚካል ኬሚካል እንዲሁም ባክቴሪዮሎጂካል ቴስት ስንሰራ የምንጠቀምባቸው እንትኖች ናቸው። እነዚህ ቢኬር እና ፍላስክ ናቸው። ቤታችን የምንጠጣው ውሃ በዚህ መልኩ ተጣርቶ ነው ይመጣል? በዚህ መልኩ ተጣርቶ ነው ይመጣልን ማለት ነው? አዎ፣ እነዚህን ፊዚካል ኬሚካል፣ ባክቴሪዮሎጂካል ፓራሜትሮች ተሰርቶ ነው ከዛ ወደ ህብረተሰቡ የሚደርስ ወይም ደግሞ ወደ ማህበረሰቡ የሚደርስ ማለት ነው። ከዛም በተጨማሪ እነዚህን ከመስራታችን በፊት የቅድሚያ መከላከል ስራ እንሰራለን። መስመር ላይ ውሃ ብክለት እንዳይኖር ከሶርሶች እስከ ታንከር ድረስ ያለውን የቅድሚያ መከላከል ስራ እንሰራለን። እንዲሁም ደግሞ ማህበረሰቡ በተለያየ የፍሳሽ የቆሻሻ አወጋገድ ስርዓት ችግር ምክንያት መስመሮችና ውሃ ላይ ብክለት እንዳይከሰት የቅድሚያ መከላከል እና የፍሳሽ አወጋገድ ስርዓታችን ትንሽ የዘመነ ባይሆንም ግን በቻልነው መጠን ክትትል ለማድረግ ቅድሚያ የሳንቲሽን ቅኝት እናደርጋለን። ችግር ካለ ህብረተሰቡ ጋር እየተነጋገርን ችግር ከተፈጠረበት አካባቢ ወይም ከፈጠረው አካል ጋር ተነጋግረን የፍሳሽ ቆሻሻ ማስረጊያ ካለ እናስደፍናለን። ንክኪ ካለው መስመር የመቀየር መስመሩን የማሻሻል ስራዎች ይሰራሉ። አመሰግናለሁ። ግን ደረጃውን የጠበቀ ላቦራቶሪ አልነበረውም እስከ ቅርብ ጊዜ ድረስ ማለት ነው። ስለዚህ ደረጃውን የጠበቀ ላቦራቶሪዎችን ያሰራ ነው አሁን በ2016 እና 17 አካባቢ ላይ ነው። ቅድም እንዳያችሁት አሁን በጣም ዘመናዊ እና ሙሉ አንድ ውሃ አገልግሎት ደረጃውን የጠበቀ ውሃ አገልግሎት መያዝ ያለበትን እቃ ያሟላቃ ነው። ይህን ስራ የሰራ ነው አጋር ድርጅቶች ጋር ፕሮፖዛሎችን ጽፈን በመነጋገር እና በጀት እንዲመድቡልን በማድረግ ለነጠ 3 ሚሊዮን ብር አካባቢ እንትን ብለን ላቦራቶሪውን የማደራጀት በተለይ ፈርኒሽድ የማድረግ እነዚህ ቤንቾችንም የመስራት የላቦራቶሪ ማስቀመጫዎችን በሙሉ ለሙሉ በዘመናዊ መልክ አሰርተን አሁን ደረጃውን የጠበቀ የውሃ አገልግሎት ላቦራቶሪ ተጠቃሚ ሆኗል ማለት ነው። እና በዚህ ትልቅ እፎይታ ነው በእኛ በኩልም ያለው ከፍተኛ የሆኑ የጥራት ችግሮችን ውሃ አገልግሎቱ ንጹሕ መጠጥዋ ስለሚያቀር ንጹሕ መጠጥዋ የሚያቀር ውሃ አገልግሎት ደግሞ የውሃ ምርመራ በየቀኑ እያደረገ ችግሮችን እየቀረፈ መሄድ አለበት። እና ከተማ በሰፋ ቁጥር መሰረተ ልማቶች በሰፉ ቁጥር የውሃ ብክነቶች ይኖራሉ፣ የውሃ ብክለት ይኖራል። እና የምናመርታቸውን ውሃ ምንም እንኳ ንጹህ ቢሆኑ፣ ለምሳሌ ከጉድጓዱ ጋር በጣም ንጹህ ናቸው። ማጠራቂ መታንከር ሲገባ ምንመረምራለን፣ በጣም ንጹህ ነው። ነገር ግን ከማጠራቂ መታንከር ወጥቶ ወደ ማህበረሰቡ ሲሰራጭ ደግሞ የተለያዩ ቦታዎች ላይ ከሌሎች መሰረተ ልማት ከመጸዳጃ ቤት ሊሆን ይችላል ከማስረጊያ ተብሎ የሚሰሩ ብዙ ነገሮች አሉ እና በዛ ምክንያት የሚደርስ ጉዳት ስላለ በጉዳት ምክንያት ደግሞ ብክለትም ይመጣል እና እነዚህ አይነት ብክለቶች ሲኖሩ የግድ ላቦራቶሪ መርምረን ነው የምናውቁ ውጤቱን ማለት ነው። ግንኙነት በተለየ መልኩ ከሌሎች ውሃ አገልግሎቶች የሰራ ነው ስራ አንዱ የዝቅተኛ ገቢ ያላቸው ማህበረሰቦች በተለይ የዳዳ ብለን የምናስባቸው ማህበረሰቦች ውሃ ተጠቃሚ ማድረግ ነው። እነዚህ ዝቅተኛ ገቢ ያላቸው ማህበረሰቦች ውሃ ገዝተው ነው የሚኖሩት እና ጥናቶችንም አስጠንተናል። ብዙዎቹ የሚገዙበት ሂሳብና እኛ ምንሸጥበት አይገነ። ስለዚህ ይህንን ችግር ካስጠናን በኋላ እነዚህ ከረጂ ድርጅቶች ጋር በመሆን ማለት ነው አንደኛው የዓለም ባንክ ፕሮጀክት አለው እዚህ ጋር የመጠጥ ውሃ ፕሮጀክት በዛ ፕሮጀክት በጀቶችን በመያዝ፣ ሁለተኛ ከኔዘርላንድ እና ከፊንላንድ ጋር አጋሮቻችን አሉ። እነሱም በተመሳሳይ መልክ በነፃ ለአቅመ ደካማ ለሆኑ ሰዎች የገቢ አቅማቸው በጣም አነስተኛ ለሆኑ የውሃ ቅጥያቸውን የአንድ ጊዜ ክፍያ ማለት ነው እሱን ክፍያ በነፃ እንዲከፍሉላቸው እና የውሃ ቆጣሪ እንዲገባላቸው ከዚያ በኋላ ግን በየወሩ የሚቆጥረው ክፍያ መክፈል ይችላሉ። እነዚህ አቅመ ደካማ የምንላቸው ከሚያገኙት ገቢ መክፈል ይችላሉ። ባለፉት ሶስት ዓመታት ከሁለት ሺህ በላይ የአቅመ ደካማ ቤተሰቦችን የንጹህ መጠጥ ውሃ ተጠቃሚ አድርገናል። አሁን ሌላ ሞዳሊቲ ቀይረን በተለይ ረጅ ድርጅቶች ኦልሞስት ያላቸውን በጀት ስለጨረሱ ከዚህ በኋላ የብድር አገልግሎትም ጀምረናል። እነዚህ በረጅም ጊዜ ለሶስት ዓመት በሚከፈል ብድር ውሃ ማንኛውም አቅመ ደካማ ገንዘብ የለኝም የሚል ካለ አንዴ ከፍሎ ማስገባት ስለማይችል ለሶስት ዓመት ከቢሉ ጋር የሚከፍልበትም የብድር አገልግሎት ጀምረናል። ወደ መቶ የሚደርሱ አባወራዎች በዚህ በጀት ዓመት ተጠቃሚ ሆነዋል። አሁንም ወደ ሁለት መቶ አባወራዎችም በዚህ በጀት ዓመት ላይ ተጠቃሚ ለማድረግ እየሰራን ያለንና እዚህ አቅመ ደካማ ላይ የምንሰራው ስራ በጣም ትርጉም ያለውና በተለይ ማህበረሰባችን ሁሉም እኩል ሆኖ እንዲያድግ ነው የምንፈልገው። ስለዚህ አቅም የሌላቸውን በዚህ መልክ ተቋሙ እየደገፈ ነው የሚገኝ። ከውሃ እጥረት አንጻር በተለይ በቂ የሆነ ውሃ ተቋሙ እስከሚያቀርብ ድረስ ትልቅ ፕሮጀክት ይጠይቃል፣ ትልቅ በጀት ይጠይቃል። በአንዴ የሚሳካ ነገር አይደለም፣ ጊዜም ይፈልጋል። ያንን እስከሚደረግ ድረስ ውሃ ተቋሙ ራሱ በሚያመርተው የሚያሰራጩ ነው። ውሃ በቁጠባና በአግባቡ እንዲጠቀሙበት እንመክራለን። የተለያዩ ቦታዎች ላይ ብክለት እየተከሰተ ነው። ብክለቶችም በሚከሰቱበት ጊዜ ውሃም በሚባክንበትም ጊዜ ጥቆማ ለውሃ አገልግሎት በማድረግ በአፋጣኝ ጥገና እንድናደርግላቸው እዚህ ጋርም አብሮ ከተቋሙ ጋር ሆኖ እንዲያግዘን እንጠይቃለን። ሌላው አሁን በስፋት በጣም እያየ ነው የውሃ መሰረተ ልማቶች የመሰረቅ ለምሳሌ ቧንቧዎች ይሰረቃሉ። ለውሃ ልማቶች ተብሎ የተዘረጉ የኤሌክትሪክ ኬብሎች ይሰረቃሉ። እንደዚህ አይነት ስርቆቶች በተለይ ምንጮቻችን ላይ የእኛ ተቋሞቻችን ላይም አጋጥሞ ሆኗልና፣ ማህበረሰቡ እንግዲህ ሁሉም ቦታ ላይ ጥበቃ ማስቆም ስለማይቻል እዛው አካባቢ ያለው ማህበረሰብ የውሃ ተቋሞቻችን የጋራ ሀብቶቻችን ናቸው፣ በጋራ የምንጠቀምባቸው ናቸው። ስለዚህ ሙሉ ኃላፊነት ሰው ተሰምቶት መጠበቅ አለበት። አጥፊዎችም ካሉ መጠቆም አለበት። እርምጃ እንዲወሰድባቸውም አብሮ እንዲያግዘን ጥሩ ስላልሆነ ማህበረሰቡ ከጎናችን ቆሞ እንዲያግዘን አደራ ለማለት ነው። በማህበረሰቡ ላይ እንግዲህ ለጤና የምናደርግ በተለይ ውሃ የሚቀርበው ዋናነት አገልግሎቱ ጤናማ የሆነ ውሃ መቅረብ ስላለበት እሱ ላይ የምናደርገውን ስራ አንድ ምዕራፍ ያሻገረ የላቦራቶሪ ልማት ተቋሙ አድርጎ ያው ፋንክሽናል የጣና ፈርጥ ፕሮግራም ተከታታዮቻችን እስካሁን ስትመለከቱት እንደነበረው እንግዲህ በዛሬ የጣና ፈርጥ ዝግጅታችን የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት እየሰራቸው ያለውን ስራ ነበር ያስቃኝ ናችሁ። እንግዲህ እንደተመለከታችሁት በተለያዩ አካባቢዎች ማስፋፊያዎች፣ አዳዲስ ቁፋሮዎች እየተሰሩ ነው ያሉት። እንዲሁም የአከፋፈል ስርዓቱ ምን ይመስላል ዘምኗል ወይ ስንል ይህንንም ወደ እናንተ አስቃኝን። ቤታችን የምንጠጣው ውሃስ